የክርስቶስ ኢየሱስ ሰላም እና ጸጋ ለእናንተ ይሆን። እጅግ የተወደዳችሁ የአባቴ ብርኳኖች እንደምንቆያችሁ እግዚአብሔር ይመስገን፣ እኔ ጋር ሁሉ ሰላም ሁሉ መልካም ነው። ዛሬ ደግሞ ወደ እናንተ የመጣሁት በምስጋና ድል አለ በሚል በእግዚአብሔር ቃል ነው እና እግዚአብሔርን እንድናመሰግን እግዚአብሔርን ስለ ሁሉ እንድናከብር የእግዚአብሔር መልካም ፈቃድ ነው። ምክንያቱም በምስጋና ድል አለ ካለ በምስጋና እግዚአብሔር ድል ያልተደረገውን ነገር አሳልፎ ምን ይለናል? ይሰጠናል ማለት ነው። ጌታ ይባረክ። ድል ያልተደረገውን ነገር አሜን። የጨለመውን ነገር ሀሌሉያ። የወደቀውን ነገር፣ የተዘጋውን ነገር በቃ የሆነ የቀጠነውን፣ ያነሰውን፣ ያለቀውን ነገርም እንደ አዲስ ሀሌሉያ፣ አሜን ኢየሱስ ክርስቶስ ጌታ ነው። ሀሌሉያ፣ ና እንደገና አዲስ ያደርገዋል ጌታ፣ ሪስቶር ያደርገዋል ጌታ። አሜን፣ ኡ ሀሌሉያ፣ ኢየሱስ ያስነሳዋል። ማንን? አላዛርን። ወዴት ነው ያስቀመጣችሁት? አለ ጌታ። ወዴት ነው ያስቀመጣችሁት? ለምንድነው እንደዛ ያለው? ሊያስነሳው ዳግም ህይወት ሊሰጠው ዳግም ቆሞ እንዲመላለስ ሊያደርገው ዳግም ከሰው ተራ ሊቀላቀለው። ወገኖቼ ዛሬ ዛሬም ማመስገን አልችልም፣ ህይወቴ እንደዚህ ሆኗል፣ ነገሬ እንደዚህ ሆኗል የምትሉ ወገኖች ካላችሁ፣ ፕሊስ እግዚአብሔርን በማምለክ ውስጥ በማመስገን ውስጥ ድል አለ። አሜን። መነሳት አለ፣ መቆም አለ። ጌታ ስሙ ለዘላለም ይባረክ። ስለዚህ እግዚአብሔርን ስለ ሁሉ ምን በሉ፣ አመስግኑ። ጳውሎስና ሲላስ በእስር ቤት ሆነው እግዚአብሔርን ሲያመልኩት ነበር። እንደ ታሰሩ ሆነው በብዙ ጭንቅ ውስጥ በብዙ ምጥ ውስጥ ሆነው እግዚአብሔርን ምን ሲሉት ነበር? ሲያመልኩት ነበር፣ ሲዘምሩ፣ አያችሁ፣ ሲያመሰግኑ የወይኒው መሰረት ተናወጠ። እግዚአብሔር ስለ እኔና ስለ እናንተ በምስጋና ውስጥ አብሮ ይሰራል። ሀሌሉያ፣ ድልን ያደርጋል። አሜን፣ ሰላምን ይሰጠናል። በምስጋና ውስጥ እኮ ነው፣ ታምራትን ያደርግልናል፣ ድንቅን ያደርግልናል። እንደ ጴጥሮስ ወገኖቼ መሻገር ይሆናል። ሳናውቀው አንድና ሁለተኛው በር አልፎ ጠንካራ የምንለው ደግሞ በር አውቆ ምን ይላል? ይከፈታል። ኢየሱስ ጌታ ነው። በምስጋና ውስጥ በር መከፈታል። ሀሌሉያ፣ በምስጋና ውስጥ በድል መሻገር አለ። ስለዚህ በየትኛው ሁኔታ ውስጥ ብትሆኑ እግዚአብሔርን አመስግኑ። እግዚአብሔር የሚመሰገን አምላክ ነው። እግዚአብሔር የሚኖርለት አምላክ ነው። አሜን። ሌላ አምላክ የለንም ከእርሱ ውጭ። ጉልበታችንን የምናንበረክከው ለእግዚአብሔር ነው። ስሙን ደግሞ እንጠራለን፣ እንባርከዋለን። በምስጋና ምን አለ? ድል አለ። ሀሌሉያ። በምስጋና ምን አለ? ድል አለ። አቤት ጌታ፣ እናመሰግናለን ሰማይን የሰራው የሰማይ ፈጣሪ ምድርን ያጸና የምድር ባለቤት፣ ልልልልልልልልልል የሃያላን ሁሉ ሀያልነ ሀያልነ የነገስታት ሁሉ ንጉስነ ንጉስነ የጌታዎች ሁሉ ጌታነ ጌታነ ባለታላቅ ግርማ ኤልሻዳይነ የሀያላን ሁሉ ሀያልነ ሀያል ነ የነገስታት ሁሉ ንጉስነ ንጉስ ነ ባለ ታላቅ ግርማ ኤልሻዳይነ እግዚአብሔር የተመሰገነ ይሁን ስለዚህ ውድ ቻናል ተከታታዮች በየትኛውም አይነት ውጣ ውረድ ውስጥ እንኳን ብትሆኑ እግዚአብሔርን ከማመስገን በእውነት ዝም አትበሉ። እግዚአብሔርን ከማመስገን ወደ ኋላ አትበሉ። ምክንያቱም እግዚአብሔር የሚመሰገን አምላክ ስለሆነ። አሜን። ታላቅ አምላክ ስለሆነ፣ ኤልሻዳይ ስለሆነ፣ ስሙ ይባረክ። ጌታ ስለሆነ፣ ሃሌሉያ። አዳኝ ስለሆነ ስለዚህ ከሱ ውጪ መድኒት የለንም። አሜን። ከጌታ ውጭ ማምለጫ የለንም እኔና እናንተ